ዛሬ በጨለማው ኃይል ላይ መቆም ያለበትን ታስቆመዋለ። ባካችሁ እጃችሁን ከፍ አርጉና፣ ዛሬ ስልጠና ወዝጄ ይወጣለሁ በልባክ። ዲያብሎስን መንግስት ዛሬ እንበጣጥሰዋለን። በእንስሳ የሚጠቀም፣ በወፍ የሚጠቀም፣ በድመት የሚጠቀም፣ በጅብ የሚጠቀም፣ በከርከሮ የሚጠቀም፣ በተለያየ እንስሳ የሚጠቀም፣ ሰዎች የሚጠቀም ዛሬ የጨለማ ኃይል ወገቡን ወገዋለሁ። ዛሬ ስለ መንፈሳዊ ውጊያ ነው ማገለግለው። ስለ መንፈሳዊ ጦርነት የሆነ ሰው ጦርነቱን ያሸንፋል። ዛሬ በጨለማው ኃይል ላይ መቆም ያለበትን ታስቆመዋለን። ዲያብሎስን መንግስት ዛሬ እንበጣጥሰዋለን። በእንስሳ የሚጠቀም፣ በወብ የሚጠቀም፣ በድመት የሚጠቀም፣ በጅብ የሚጠቀም፣ በከርከሮ የሚጠቀም፣ በተለያየ እንስሳ የሚጠቀም፣ ሰዎች የሚጠቀም ዛሬ የጨለማ ኃይል ወገቡን ወገዋለሁ። ጩእናድ ይባል ዛሬ እዋ ካዋሎ በልባከ ኢያሱ ከሰው መካከል ጦረኞችን ምረጥ አለሁ እግዚአብሔር ጦረኛ ምረጥና ልብስ፣ አልብሳችኋለሁ የጦር ልብስ አልብሳችኋለሁ። አልብስና ከፊት አሳልፈ ሄዶ ጦርነቱን ይገጥማለሁ። ከዛ እስራኤል ይከተላለሁ። ዛሬ በገልገላ ጦረኞቹ ተቀብተው ይወጣል። ቶል እግዚአብሔር ምስክሬን እንደዚህ አድርጎ ያንተን ነገር ይዞ ከሆነ ዛሬ እጁ ጥያቄውን ነገር ሊበላ መጥቶ ከሆነ መንጋጋውን ይዘ እንዲያርገ ድብና አንበሳን እዬ እገለው ነበር እሰነጥለው ነበር እንዳለ በመንፈስ ዓለም ላይ መንጋጋውን ትሰነጥቀዋል። ይህ በሥጋ አይቻልም። ይህ በእውቀት አይቻልም። በመንፈስ ዓለም ላይ የተያዘ ነገር ዛሬ ይሰነጠቃል። ውህል ማለት ነው። በደንብ ስማ። ዝም ብለ ከመንቀጥቀጥ በፊት ዝም ብሎ ከመጨው በፊት አንድ የሆነ ነገር ውሰድና ለምን እንደምታደርግ በእውቀት ታደርገዋል። በእውቀት የምታደርገው ነገር ታምራት ይሆናል። አሁን ልንዋጋ ነው። እንዴት ነው የምንዋጋ? ማንን ነው የምንዋጋ? የት ነው የምንዋጋ? ይሄንን ትሰማለ። የሆነ ነገር ትይዝና ስትወረውር ጭለማ ያለበት ይፈነታት። እስኪ እንደዚህ በል። ዛሬ በእውቀት እዋጋለሁ። በልባከ። አልሰማሁም፣ አልሰማሁም፣ አልሰማውም አንድ ነገር ልንገራችሁ፣ በእውቀት የምታደርጉት ነገር ለእናንተ ጣምራት ያደርግላችኋል። በእውቀት ምን ታደርጋለህ? የሆነ በሽታ ካለ ይሄዋ ውሃ አይደለም ነው የምትለው። ይሄዋ ተጸልዮበታል። ይሄዋ ቃል ወጥቶበታል። ይሄዋ እንደ ሌላ ውሃ የጥም ማርኬ አይደለም። ስለዚህ በእውቀት አሁን ወደ እውቀት እንግባ። እውቀት ማለት ምን ማለት ነው? መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ አስር ቁጥር ሶስት እስከ አምስት እንደዚህ ላል። በሰው ልማድ ምንም እንኳን እንደ ሰው ልማድ ማለት ው ትበላለህ፣ ትጠጣለህ፣ ትለብሳለህ

ክላሽ አይደለም፣ የኛ መሳሪያ ስጋዊ አይደለም፣ የኛ መሳሪያ የሰው ጦርነት አይደለም። የኛ መሳሪያ አይታይም። ቀስ ሎ ሄዶ ይወረውረዋል። ሁለት ሁለት አድርጎ አስሮ ወደ ፊልስጤም እርሻ ለቀቀ እንደሚል ዛሬ ይህ ህዝብ ወደ ሆነ ጠላት መንደር ይበጠናል። የሆነ የጨለማውን አይል ያከባልለዋል። እጃችሁን ከፍ አድርጉና አሜን ባሎት ዛሬ በጨለመው ኃይል ላይ በጌታ በኢየሱስ መንፈስና እና ኃይል እንመጣበታለን። እስኪ እንደዚህ በሉ የተያዘ ነገር ዛሬ ይለቀቃል በልባከ። ስለዚህ የምንዋጋው በስጋና በደም አደለም የሆነ የማይታይ አለቃ። ከሰማይ መላእክት ለአንተ ይመደባሉ። የሆነ መልአክ ይመጣና ይይዘዋል ያንተን ነገር ዛሬ በኢየሱስ ስም በፍጥረት ያስለቀቅልሃል። ወሰን ኩት ያለ ከሆነ አሜን ብለህ ይሁንልህ። ይሆና ለናገር ወደ ቤት ስትሄዱ የሆነ ታምራት ሆኖ ይጠብቃችኋል። ከቤታችሁ ጭለማ ወጥቶ ይጠብቃችኋል። ከቤታችሁ የውቃቢ መንበር በስተማሮ ይጠብቃችኋል። ያለ ባንድ በኩል መጥቶ ከሆነ በሰባት በኩል እየተመተነ ይሄዳል። ለምን ብለህ ከሆነ አይላ ላይ መጥቶ የሆነ ሰው እግዚአብሔር ዛሬ እያበረታው ነው ያለው አጠገበያ ያለውን ሰው ዝም ብላ አይደለም እያበልክ ያለው። የሆነ ነገር እየለበስክ ነው በለው፣ እየታጠቅ ነው በለው። ሟርተኛ በፊት አይቆምም፣ ተናገርበት ባክ ተጋሚ በፊት አይቆምም፣ አስማት በፊት አይቆምም፣ እባብ በፊት አይቆምም አውሬው በፊት አይቆምም። የጨለማ ጉልበት ቤት አይቆምም። ዛሬ እንደ ሌላ ሰው ሆነ ትወጣ አለ በለው። ዛሬ ተቀይረ ትወጣ አለ በለው። ታሪክን እግዚአብሔር ይቀይረዋል። ቤትን እግዚአብሔር ይቀይረዋል። ኑሮውን እግዚአብሔር ይቀይረዋል። ሥራን እግዚአብሔር ይቀይረዋል። መንገድን እግዚአብሔር ይቀይረዋል። ቢዝነስን እግዚአብሔር ይቀይረዋል። ይህን መንፈስ አሁን ተቀበል። የተያዘባችሁ ነገር ዛሬ ይለቀበል። በኢየሱስም የተያዘብህ ነገር ዛሬ በኢየሱስም ይለቀል። እጁን እሰብረዋለሁ። ክንዱን እቆርጠዋለሁ። ወገቡን ሽባ አደርጋለሁ። ቢዝነሳችሁን አስለቅቃለሁ። ሆነ መዋጊያ ዕቃችን ሥጋዊ አይደለም። ምሽግን ለመስበር ግን በእግዚአብሔር ፊት፣ ያ የእግዚአብሔር ኃይል፣ ያ የክብሩ ጉልበት፣ በዛ ጉልበት ነው የጠላትን ሥራ የምታፈርሰው። ስለዚህ በእግዚአብሔር ፊት ብርቱ ነው ማለት ያ ኃይል ያ ጉልበት፣ እግዚአብሔር ሲናገር ምድር የሚያቀጠቅጠው እግዚአብሔር ሲናገር ሽጉባ የሚቆርጠው፣ እነዚህ በሉ የእግዚአብሔር ኃይል ኔላ አለ። በርባክ ውሰደው በኢየሱስም፣ ውሰደው በኢየሱስም፣ ውሰድ በኢየሱስም፣ ተቀበል በኢየሱስም። ያ ብርቱ የሆነው የእግዚአብሔር ኃይል እራሱ እግዚአብሔር ነው ማለት ነው። ስለዚህ በእግዚአብሔር ኃይል እመጣለሁ ዳዊት ለዚህ ነው የምገባው፣ በእግዚአብሔር ኃይል ነው የምወጣው፣ በእግዚአብሔር ኃይል የማደርገው በእግዚአብሔር ኃይል ነው። በደንብ ስቡኛው መዋያጊያ እቃችን ስጋዊ ምን ማለት ነው? አሁን እንዋጋ ነዋ መጽሐፍ ቅዱስ ሲናገር ኤፌሶን 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት አንደኛ፣ በጌታ ጳውሎስ በመጨረሻ ምዕራፍ 6 ሲዘጋው በጌታና በኃይሉ ችሎት የበረታችሁ የጦር እቃችን ስለዚህ በጌታና በኃይሉ ኃይል ማለት የእግዚአብሔር። ጌታ ምን አለ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል። ስለዚህ ጌታ ምን አለ? ለተቀበሉት ሁሉ አስረኛ ክፍል ለተማረ ማስተር ትለቃ። ለተቀበሉት ሁሉ በስሙ ለሚያምኑት፣ ይህ ስም በሰማይ ይህ ስም በምድር ይህ ስም ከምድር በታች የመስራት ስልጣን የመስራት አቅም አለ። ይህ ስም ይቆራል። እጃችሁም ዘርጉ። በእውቀት ስትጨብጡ ከዛሬ ጀምሮ እኔ ላይ ያለው ይበልጣል። ወረሶ ጫብ ሁላታችሁ ሆነ እኔ ላይ ያለው ይበልጣል ነው መጥቶ ነገር የለ በላሽ ሆነ፣ ራሱ ሽባ ሆኖ ይሄዳል። ተዋጋው ከዛሬ ጀምሮ እንደዚህ ያርግ። ዘርግ በጌታ በኢየሱስ ስም ሰላም ነው ትላለህ፣ በውስጥ ግን እኔ ጋር ያለው ይበልጣል ትለዋለህ። ሽባ ታደርገዋለን። ከዛሬ ጀምሮ ስልብ እናንተን ጨብጦ አይሰልብህም። ሟርተኛ አንተን ጨብጦ አይሟርትህም። እግዚአብሔር ምስክሬ ነው። ይሄንን አይነት ተቀብያለሁ የሚል ጮ አሜን ይበል። ታችሁ ገባ አድርጉና ወሰድኩት፣ መልባክ ወሰድኩት፣ ውሰደው በጌታ በኢየሱስ ስም። ያዙና የሆነ ሰው ጨብጡና፣ ዛሬ አዲስ ነገር በኔ ላይ ሆነ መልባክ ሁላችሁ ንገራት። እናንተ የምትጨብጡት በሥጋ ነው። ቆይ ኔ ኮም ይገረ ጨብጠ ሰው እንደት ይወጣ? አንድ የሆነ አካል እኔ ላይ ማለት አንተ ላይ አንድ የሆነ አካል አለ። አንተ እጅህን ከፍ አድርግና እኔ ላይ አንድ የሆነ የሰማይ አካል አለ በልባከ። እኔ እዚህ ጋር ሰው ጨብጬ የሚወድቅ ከሆነ ምንድነው? እኔ ጋ ያለ ምንድነው? አንድ የሆነ አካል አለ። የማይታይ አካል አለ። ባይን የማይታይ አካል አለ። ስለዚህ በእውቀት የምንዋጋው በራሳችን አቀማይ ነው የምንዋጋው በራሳችን

በእግዚአብሔር ኃይል እገባለሁ። ደግሞ እንደዚህ አለ፣ በሰራዊቱ ጌታ በእግዚአብሔር ስም በእስራኤል አምላክ ስም ይመጣባሉ። መዋጋ ነቃች ስጋዊ አይደለም። የቦታው የሚሰሩ የጨለማ መንግሥት አለ። አንተ ትገባለ፣ ውሃ ታርከፈክፋለ። አንተ ትገባለ፣ በኢየሱስ ስም ዘጋው ትላለ። የምታቀው ነገር አለ፣ ከዛሬ ጀምሮ ለቆ ይወጣል። የእግዚአብሔርን ዕቃ ጦር ነው ምንበሉ። ዛሬ የእግዚአብሔርን ዕቃ ጦር የሚለብሰው አለ። ትዋጋለ ለብሰ እስኪ በሉ የእግዚአብሔርን ዕቃ ጦር ለብሳለሁ። በልባከ የዋላችሁ የእግዚአብሔር ዕቃ ጦር አይታይም። ዛሬ የምንለብሰው ልብስ ግን በጠለጠላ ታየዋል። እኔ አንተን አለለም እያለ ልክ አንተ መጓዝ ስትጀምር ከአንተ እየሸሸ እየሸሸ፣ አንተ ላይ ያለው ከተውሉ ይበልጣል። ዛሬ በኢየሱስም ይሄንን ልብስ ለብሰ ትወጣለን። የጋረደ ነገርህን የሸፈነ የእባብ መንፈስ ዛሬ እግዚአብሔር አምላክ ይገለብጠዋል።

ሲዋጉ በእግዚአብሔር ቃል ተዋጉ አሁን ልጨርሰ የሚንበለበለውን የክፉ ፍላጻ ልታጠፉ የምትችሉበትን የእምነት ጋሻንሱንና ከዛ የሚንበለበለውን ሴፍ የመንፈስ ሴፍ ያዙ ይላል ያ ምንድነው የእግዚአብሔር ቃል ነው ይላል እሺ ቃል እንምጣ ኤርምያስ አንድ ቁጥር አምስት ጀምሮ እንደዚህ ነው ምለው በእናትህ ማፀን ሳለምን አልኩ ነው የሚለው ለየውልህና በአፉ ውስጥ ቃሌን አኑሬያለሁ ይነቀል ያልከው ይተከል ያልከው ይሰራ ያልከው ይገልበጥ ያልከው በኢየሱስም ይሄን ቃል ዛሬ በልብና በአፍና ተቀምጦላል። የምትናገረው የእምነት ቃል ነው። ጩውና አሜን በልባከ። የምንዋጋው በምንድን ነው? በእግዚአብሔር ቃል። እግዚአብሔር ትክክለኛ ጴንጤ ይፈልጋል። ኦራት የሆነ ዝም ብለህ ጴንጤ። እኔ እግዚአብሔር ምስክሬ ነው፣ ጸልዬ ነው። እኔ አሁን የምኖርበት ወደ ጴንጤዎች ቤት ምራኝ ብዬ ነው የገባሁት። እኔ የሰፈር ጴንጤ ብቻ ነው። ለምን መሰለ? ተናገር ተናገር ትነቃቅለዋለህ። መጨረሻ ብሎን ታጠብቃላችሁ። መጨረሻ ላይ ስታጠብቁሆ ስፓና ትሆናለህ። ሁለተኛ ቀን ጸልያችሁ ማይነቀል ከሆነ ሶስተኛ ቀን ከዛ መጨረሻ ላይ ሽባ ታደርጓል። ይህንን ሞክርና፣ የእግዚአብሔር መንግስት የማይነቅለው የማይተክለው ነገር የለም። ኤልያስ እንደዚህ አለ። ከዛሬ ጀምሮ አንተ ሰማይ ስም አለው። ከዛሬ ጀምሮ ጠል እንዳታመጣል። ጠል ከልክያለዋለ። ሶስት ዓመት ተኩል ዘጋነህ። ሰማይን ዘጋ ሰማይ እምነት እያሱ ደግሞ እኔ ነኝ። ይሄ ቤተ ክርስቲያን የእያሱ አገልግሎት ነው። በእምነት አርበኛ መሆን አለበት ብዬ ማመን። እዛ ፀሐይ በገባሁን ትቁማለ። እኔ ጦርነት እስከሚጨርስ እንዳትገቢ አለ። እግዚአብሔር አማኝ ጴንጤ ይፈልጋል። ተስማምተ አንተ በጣም ነገር እሱም አንተ ምኩ አይደላችሁም። አንተ ተናግረ የሆነ ነገር ትቀይራለ። እንደዚህ አለ። አታልቅሻላል ዝም በይ ብሎ አይኗ ከብቶ ሄዳ ውሃ አጠገብ ያለው ለምሶተውና ቃል አውጣ ታምራት ይሆናል ብሎ ማከ። ስለዚህ እግዚአብሔር ለመገረምና ለመደነቅ ያደርጋል። የሰማኝ ነው። ስለዚህ ይሁን ምላስ ላይ ቃል አለ፣ ተናገር፣ ዝም አትበል። የሆነ ነገር እየተበላሸ ዝም፣ የሆነ ነገር ሽባ የሆነ ዝም፣ ዳመን አንተ ውስጥ የተለየ የእግዚአብሔር ኃይል አለ፣ ተናገር። ዳመናም የለም ንፋስም የለም፣ ተናገር። ባገለግለው እሱ እግዚአብሔር እሱ በመካከላችን እንዳለ እመኑና ተናግራችሁ የማታቁት ንግግር ኃይል በእናንተ አንደበት ይገለጣል።